ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ያነሷቸውን ሀሳቦች እንሆን እናቀርብላቸዋለን። ኢኮኖሚውን በተመለከተ ባለፉት ስምንት ወራት በዋና ዋና የኢኮኖሚ አመልካች ትላልቅ ስኬቶች ተመዝግበዋል። በቀጣይ የበጀት ዓመት ቀሪው ወራት ይህንን ስኬት ማጠናከር ከተቻለ ኢትዮጵያ በተያያዘው በጀት ዓመት ከ8.4 በመቶ በላይ የኢኮኖሚ እድገት ታስመዘግባለች ብለዋል። በሌላም ግብርናም በተመለከተ በግብርና ምርት አነስተኛ አርሶ አደሮች የሰብል ሽፋን 2.5 ሚሊዮን ሄክታር ደርሷል። በስንዴ ልማትም በምህር 4.2 ሚሊዮን ሄክታር እንዲሁም በበጋ መስኖ ልማት 3.7 ሁለት ሚሊዮን ሄክታር መሬት በስንዴ የተሸፈነ ሲሆን በዚህም ከ300 ሚሊዮን ኩንታል ያናነሰ ምርት ይሰበሰባል ተብሎ ይጠበቃል። በቡናና ሻይ ምርትም የተሻለ ስኬት እየተመዘገበ ነው። ለአብነትም ባለፉት 8 ወራት ብቻ ከቡና ወጪ ንግድ አንድ ነጥብ ሁለት ቢሊዮን ዶላር ገቢ ተገኝቷል ብለዋል። በሌላ ደግሞ ኢንዱስትሪን በተመለከተ በጠቅላይ ሚኒስትሩ ጽህፈት ቤት ስትሪንግ ኮሚቴ ተቋቁሞ በኢንዱስትሪ ዘርፉ ላይ ያሉ ማነቆችን የመፍታት ስራ ሲያከናውን ቆይቷል። በዚህም የውጭ ምንዛሬ የኃይል አቅርቦትና ሌሎች ችግሮች የተለያዩ ሲሆኑ ችግሮቹን ለመቅረፍ እየተሰራ ነው ብለዋል። ለአብነትም በዘንድሮ ዓመት ብቻ ለኢንዱስትሪ ዘርፉ የቀረበው የኃይል አቅርቦት ካለፈው ዓመት ጋር ሲነጻጸር የ50 በመቶ ብልጫ አለው ብለዋል። ከጥቂት ዓመት በፊት የአቅርቦት ጥያቄ የነበረበት የሲሚንቶ ምርትም አሁን ላይ ለውጭ ገበያ ጭምር ማቅረብ የሚያስችል አቅም እየተፈጠረ ነው። የኢንዱስትሪዎቹ የማምረት አቅም 61 በመቶ የደረሰ ሲሆን በዚህም ዓመት ብቻ 55 ኢንዱስትሪ ፋብሪካዎች ስራ ጀምረዋል ብለዋል። በሌላ ደግሞ አገልግሎት አሰጣጥን በተመለከተ ለተነሳላቸው ጥያቄ መንግስት የአገልግሎት አሰጣጥን ለማሻሻል ሁለት ዋና ዋና ስራዎች መከናወን አለባቸው። አንደኛው በቀበሌ ደረጃ የተጀመሩ የለውጥ ስራዎች ሲሆኑ፣ እያንዳንዱ ቀበሌ አገልግሎት እንዲሰጥ ለማድረግ የሚያስችሉ አቅሞችን መገንባት ነው። በዚህም ሁሉም ቀበሌዎች ያላቸውን ሀብት በቁጥር ለእይታው አገልግሎት መስጠት የሚያስችል ነው። ይህ ተጠናክሮ መቀጠል አለበት። ሁለተኛው መሶብ የተሰኘ አገልግሎት ሲሆን በሙከራ ደረጃ በሲቪል ሰርቪስ እና በፕላን ልማት ሚኒስቴር በሲስተም ይጀመራል። አገልግሎቱን በአንድ መስኮት ሁሉንም አገልግሎት መስጠት የሚያስችል ነው። በሌላኛው ገቢም በተመለከተ ለተነሳው ጥያቄ ባለፉት 8 ወራት 580 ሚሊዮን ብር በላይ ገቢ ተሰብስቧል። ነገር ግን መንግስት የሚሰበሰበው ገቢ ከጥቅል ሀገራዊ ምርት አንጻር ከ7 በመቶ አይበልጥም። ይህንም ማሻሻል አለብን በያ አካባቢው የሚቀርቡ የልማት ጥያቄዎችን መመለስ የምንችለው ገበያችንን በበቂ ሁኔታ ማሳደግ ስንችል ነው ብለዋል። በሌላ ደግሞ የዋጋ ንረትን በተመለከተ ለተነሳላቸው ጥያቄ መንግስት በከፍተኛ ሁኔታ ድጎማ በማድረግ የዋጋ ንረቱን ዝቅተኛ ገቢ ያላቸውን ዜጎች እንዳይጎዳ በጥንቃቄ እየሰራ ነው። ለአብነትም መንግስት በአንድ ኩንታል ማዳበሪያ 3700 ብር ይደጉማል። ለነዳጅም 72 ቢሊዮን ብር ተደጉማል። በዚህም በሊትር 28 ብር እንደጉማለን። የደሞዝ ጭማሪ በማድረግም ቋሚ ገቢ ያላቸውን ዜጎች ገቢያቸውን እንዲያድግ እየተሰራ ነው። ይህ ስራም ተጠናክሮ ይቀጥላል ብለዋል። በሌላኛው የአፈር ማዳበሪያን በተመለ ለተመለከተ ለተነሳላቸው ጥያቄ እንደ ህዳሴ ግድቡ ሁሉ የኢትዮጵያ ቀጣዩ ትልቁ ስራ የአፈር ማዳበሪያ ፋብሪካ ነው። ማዳበሪያ በአገር ውስጥ ማምረት መጀመር አለብን ብለን ስራ ጀምረናል። ይህን ስራም በተለይም ከግሉ ዘርፍ ጋር በመተሳሰር ለመስራት እየተጋን ነው። አሁን ላይ ግን ኢትዮጵያ በየአመቱ 24 ሚሊዮን ኩንታል ማዳበሪያ የሚያስፈልጋት ሲሆን ይህንም ፍላጎት ለማሟላትም በየቀኑ 150 ኩንታል ማዳበሪያ ወደ አገር ውስጥ እያጓጓዙን ነው ብለዋል። ሌላው ኮሪደርም በተመለከተ የኮሪደር ልማት ከዛሬ ባሻገር ቀጣዩ ትውልድን መሠረት ያደረገ ነው። በአዲስ አበባ ብቻ በኮሪደር ልማት አማካኝነት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ የእግረኛ መንገዶችም ተከናውነዋል። በኮሪደር ልማቱ ለተነሱ ዜጎችም በቂ ካሳ ተከፍሏል። እስካሁን ባለፈው ሂደትም ከ17 ቢሊዮን ብር በላይ ካሳ ተከፍሏል። በሁሉም ክልል ከተሞች አስደማሚ ስራ እየተከናወነ ነው። ለአብነትም በሐረር ከተማ በዜጎች ተሳትፎ የተከናወነው ስራ ለሁሉም ከተሞች ምሳሌ የሚሆን ነው ብለዋል። ሌላኛው ደግሞ የኢትዮጵያን ፖለቲ ፖለቲካ ባህልን በተመለከተ ያነሱት ነው። በኢትዮጵያ ሁለት መሰረታዊ ስብርቶች አሉ። አንደኛው የመጠፋፋት ባህል ነው። መንግስት ወደ ኃላፊነት ሲመጣ ሳይደራጅ ለማጥፋት የሚደረግ ሙከራ ማለት ነው። ይህ በበርካታ የኢትዮጵያ መንግስት ታሪክ ተሞክሯል። ሁለተኛው ከሶሻሊስት ሳቢ ጋር በስፋት ወደ ኢትዮጵያ የገባው በሽታ ነው። ይህ በኢትዮጵያ የመጣው ችግር ፈርጅ ነው። የጠላትና የወዳጅ ፈርጅ ማለት ነው። ይህ ለሰላማዊ ድርድር ቦታ አይሰጥም። ይህ በኃይል ስልጣን የመያዝ ባ ዜና መጥቷል። ኢትዮጵያ ውስጥ እየተስተዋለ ያለው ችግር ይሄ ነው። በምርጫ የተመረጠ መንግስት በኃይል ለመጣል የሚሞክሩ ኃይሎች አሉ። የሚገርመው ነገር ግን የሚያሰቃዩት እንታገለላለን የሚሉትን ህዝብ ነው ብለዋል። ሰላምን በተመለከተ ደግሞ ለቀረበላቸው ጥያቄ የሰጡት ማብራሪያ መንግስት ለትችት ክፍት ነው። የሚያነሳው ሀሳብ ምክንያት የታሰረ አንድም ሰው የለም። ነገር ግን በአንድ እጅ ሰላማዊ ትግል፣ በሌላ እጅ በጦርነት መንግስት ለመጣል የሚሞክሩ ኃይሎች አሉ። ይህ ህግም መጣስ ነው። ነጻነትን በአግባቡ የማስተዳደር ችግር አለ። ነገር ግን መንግስት አሁንም ለሰላም ጽኑ አቋም አለው። ችግሮች በድርድር እንዲፈቱ ነው የምንሻው። ባለፉት ሰባት ዓመታት ከየትኛውም የጎረቤት አገር ሀገር ጋር ጦርነት ያላካሄደ መንግስት አሁን ያለው መንግስት ነው። ይህም ከሀገር ባለፈ ለቀጠናው ሰላም ያለንን አቋም ነው የሚያሳየው ብለዋል። ሌላው የፕሪቶሪያን ስምምነት በተመለከተ ለቀረበላቸው ጥያቄ የፕሪቶሪያው ስምምነት መሰረተ ልማቶችን በመመለስ የትግራይ ህዝብን አገልግሎት እንዲያገኝ አድርጓል። ያም ሆኖ አሁንም በበቂ ሁኔታ ያልተፈጸመ ጉዳዮች አሉ። ከዚህም አንደኛው የታጣቂዎች ተሐድሶ ዲዲአር ስራ ነው። ይህ በዋናነት የሚጎዳው የትግራይ ህዝብን ነው። ወጣቶች በታጣቂ ስም ከመቀመጥ ወደ ልማት መሰማራት አለባቸው። የወሩ ለልማት መዋል የነበረበት በቢሊዮን የሚቆጠር ገንዘብ ለዚህ ስራ ይወጣል። ተፈናቃዮችን ወደቀያቸው በመለስ ረገድን በራያና ጸለም ጥሩ ስራ ተከናውኗል። በሌሎች አካባቢዎች ግን በተፈለገው ልክ አልሆነም። ይህ የሆነውም ሰብዓዊ ስራና ፖለቲካን የሚቀላቅሉ ኃይሎች በመኖራቸው ነው። ነገር ግን የትግራይ ጊዜ አስተዳደር ባለፉት ሁለት ዓመታት ተጨማሪ ጦርነትን በማስቀረት ረገድ ከፍተኛ ስራ አከናውኗል። ጊዜ አስተዳደሩ የተሰጠው የሁለት ዓመት ጊዜ በማለቁ የሕግ ማሻሻ የሚፈልግ ጉዳይ አለ። ህግ ሲሻሻል ደግሞ የነበሩ አፈጻ ሞች መገምገም አለባቸው። በዚህም የፕሪቶሪያውን ስምምነት ባከበረ መልኩ መጠነኛ ለውጥ ከተካሄደ በኋላ ጊዜ አስተዳደሩ ስራውን እያከናወነ ህዝቡን ለምርጫ የሚያዘጋጅ ይሆናል። ይህም በተመለከተም ከጊዜ አስተዳደሩ አመራሮችና ሌሎች ባለድርሻ አካላት ጋር ውይይቶች እየተደረጉ ነው። በዚህ ሂደት ስራዊት ተገምገመው የግለሰቦች መቀየር ሊኖር ይችላል ብለዋል። በሌላ ደግሞ የባህር በር ጥያቄ ማንሳት ነውርነቱ አቁሟል ብሏል ጠቅላይ ሚኒስትሩ። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ በመቀበል መርህ፣ ህዝቦች በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚያስፈልገው ልማት ነው። ተባብረን መልማትና መስራት እንጂ አንዱ አንዱን መውጋት የኛ እቅድ አይደለም ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ብለዋል። በቂ ዝግጅት ስላለን ማንም ያስቆመንም፣ ዝግጅት የምናደርገውም ጦርነትን ለማስቆም ነው ሲሉ አክለዋል። የባህር በር ጥያቄን ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስተሩ የዓለም አቀፍ ማህበረሰብ አቋምም በዓለም ላይ ትልቅ ሀገር ሆኖ የባህር በር የሌለው የለም ስለሆነም በስጦት መቀበል መርህ ሊሆን ይገባል የሚል ነው ሲሉ ገልጸዋል። የኢትዮጵያ የባህር በር ጥያቄ አጀንዳ ለመስጠት የመጣ ሳይሆን ባለፉት ዓመታት ትኩረት የተሰጠውና በመደመር መጽሐፍ ላይ የተካተተም ነው ብለዋል። ሌላው ደግሞ ጠቅላይ ሚኒስትሩ የተናገሩት በሚቀጥሉ ስድስት ወራት የህዳሴ ግድቡን ሪቫን እንቆርጣለን ብለዋል። በሚቀጥሉ ስድስት ወራት የታላቁን የኢትዮጵያ የህዳሴ ግድብን ሪቫን እንቆርጣለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት ለተነሳላቸው ጥያቄዎች ምላሽን ሰጥተዋል። በምላሻቸው የህዳሴ ግድብ በሁሉም የኢትዮጵያን ትብብር ያለምንም ብድር እየተከናወነ የሚገኝ ፕሮጀክት መሆኑን አንስተዋል። በሚቀጥሉ ስድስት ወራት የታላቁን የኢትዮጵያ ህዳሴ ግድብን ሪቫን እንቆርጣለን ሲሉም አረጋግጠዋል። ከግብጽ ወንድሞቻችን ጋር በውይይት ይበልጥ መደጋገፍ እንዳለብን እናምናለን ያሉት ጠቅላይ ሚኒስትሩ በትብብር አብረን ብንሰራ የሁለቱን ሀገራት ህዝቦች ትስስር ማጠናከር ይቻላል ብለዋል። የኢትዮጵያ ከጉዳዩ ጋር ተያይዞ ከግብጽ ጋር አሁንም ለውይይት ለድርድርና የህዳሴ ግድብ ያለበትን ሁኔታ ለማሳየት ዝግጁ መሆኗን አስገንዝበዋል። ህዳሴ የአፍሪካ ኩራት ነው። ለመላው አፍሪካ መቻል ያሳይንበት ነው፣ ስህተትን ያረምንበት ነው፣ 74 ቢሊዮን ሜትሪክ ኪዩብ ውሃ የያዝንበት ነው ብለዋል ጠቅላይ ሚኒስተሩ። ግድቡ ለታችኛው ተፋሰስ ሀገራት ጭምር ፋይዳ የጎላ መሆኑን ጠቁመው ግድቡ በመሙላቱ ምክንያት አስዋን ግድብ ላይ የጎደለው ኃይል ለእኛም ቃል የገባ ነው። ይህን እንዲፈጸም ነበር። ይህም በተግባር ተሳክቷል ብለዋል።